ብሔር ያወቅልኛል እንላለን። ሶ የህይወትን ነገር የህይወትን ጉዳይ እንዲሁም ደግሞ እነዚህ በዚህ ስፍራ ላይ ስለጠቀሱ አበይት ክንውኖች ሰለሞን እየዘረዘረ መጥቶ በመጨረሻም ላይ ምዕራፍ 12 መዝጊያም ላይ ይህን ነው የጠቢብ ቃል እንደ በሬ መውጊያ ነው። የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደተቸነከሩ ችንካሮች ናቸው። ከላይ ቁጥር 9 ላይ ምዕራፍ 11 ምንድን ነው የሚለው? ሰባኪው ጠቢብ ስለሆነ ለህዝቡ እውቀትን አስተማረ። እርሱ ብዙ ምሳሌዎችን መረመረና ፈላለጋ አስማማ። ሰባኪው ያማረው? በቀንም የተጻፈው እውነተኛው ቃል መኖር ለማግኘት ፈለገ። ስለዚህ ከእግዚአብሔር ከአንዱ እረኛ የተሰበሰበ የተገኘ የተማረውን እንደሆነ ይናገራል። አንዱ እረኛ ማለት እግዚአብሔር ነው። አሜን እና እንደተሰበሰቡ እንደተቸነከሩ እንደተቸነከሩ ችንካሮች ናቸው። ስለዚህ ተቸንክሯል ማለት ኖቲስ ቦርድ ላይ ልክ እንደምንጽፈው ማለት ነው። እንደተለጠፈ እንደተቸነከረ ነው፣ ማስታወቂያ ነው የጠቢብ ቃል። ስለዚህ ተቀምጦልሃል፣ ምንም ማረግ አትችልም። ኦሬዲ ከፈለክ ከእግዚአብሔር ጋር መሄድ ከፈለክ በዚህ እውነት ትታዘዛለህ። አይ ካልክ የተቸነከረው ችንካር እንደዛው እንዳለ አንተ ታልፋለህ። ሌላውም ዘመን ትውልድ ቢመጣም ያው ነው አይለወጥም። እንደ በሬ መውጊያ ነው ይላል ደግሞ። አይደለም ባለፈው አንስቼላቸዋለሁ። ይሄ የበግ በጎች የሚወጉበት ለመመለስ ከጥፋት ወደ ጉድጓድ እንዳይገቡ አውሬ እንዳይበላቸው እረኞች፣ እስራኤል እረኞች መውጊያ አላቸው እና ይወጋል፣ ያማል። ግን በቃ እግዚአብሔር ልክ ነህ፣ በዚህ ሁኔታ ውስጥ እያለፍኩ አዎ እግዚአብሔር ምንድን ነው ልክ ነው። አሜን። አይ መችም እኮ ከባድ ነው እኮ። እጦት አለው እኮ። መራብ አለው እኮ። መጠማት አለው እኮ። የሰው ፊት እንደዚህ እንደዚህ ነገሮች አሉት እኮ። የሚያሳዝን ነው። እግዚአብሔር አዋቂ ነው። አሜን። ክብር ለኢየሱስ ይሆን። ክረምት ብቻ ሳይሆን ጸደይም አለ። አሜን። የለቅሶ ብቻ ሳይሆን የደስታም ጊዜ አለ። አሜን። ክብር ለኢየሱስ ይሆን። የመከራ ብቻ ሳይሆን የእረፍትም ደግሞ አለ። ክብር ለእግዚአብሔር ይሆን። ስለዚህ የእግዚአብሔርን መንገድ የእግዚአብሔርን ስራ መርምረን ማወቅ አንችልም አንችልም አንችልም። እግዚአብሔር የሰራውንም ያደረገውንም መርምረን መረዳት መርምረን ማወቅ አንችልም። የተገደብን ነን። ለዚህ ነው በእግዚአብሔር ላይ መታመን ያለብን። አሜን፣ ክብር ለኢየሱስ ይሁን እና አንድ ጊዜ አንድ አባት ምን አሉኝ? እኔ በጣም እንደ አንተ ጥያቄ አይሆንብህም ወይ የሚታየው የሚሰማው ነገር በሙሉ ማለት ልብ የሚያሳዝን ነው፣ እና ጻድቅ ፈራጅ አምላክ በዙፋኑ ላይ ሆኖ እንዴት ሰው ሲሞት ሲቸገር ይሄ ሁሉ መከራ ሲደርስበት እንዴት እግዚአብሔር ዝም ይላል? አለኝ እና ይህንን የነገርኳቸው አባቴ እግዚአብሔር ሁልጊዜ ዝም ብሎ አያውቅም። በስራ ላይ ነው በስራ ላይ ነው፣ እና ቢወስደን እንኳን በስራ ላይ ነው። እግዚአብሔር ምንድን ነው አዋቂ ነው። ስለዚህ የእግዚአብሔር ስራ ውበት ያለው በዘላለም እቅድ ውስጥ በዚህ ኮስሞስ በዚህ ፍጥረት ወይም ደግሞ ዓለም ውስጥ እግዚአብሔር ስራውን የሚያውቅና የሚመዝን ነው። አሜን ክብር ለኢየሱስ ይሁን። እኛ ልንገመግመው አንችልም። እግዚአብሔር አዋቂ ነው ከማለት ውጪ ከመጸለይ ውጪ፣ እርግጥ መጸለይ አለብን። ሰው እንዳይሞት፣ ጦርነት እንዳይሆን፣ መፈናቀል እንዳይሆን፣ እልቂት እንዳይመጣ፣ እግዚአብሔር ቁጣ በምድር ላይ እንዳይመጣ አይደለም? የእግዚአብሔር ቁጣ በምድር ላይ ሲሆን ምድርም ዘፍጥረት ላይ እንዳለው ምን ትሆናለች? ትነጥፋለች። ስለዚህ ደም እንዳይፈስ እግዚአብሔር አምላክ ለምድራችን እንዲራራ ሰው የተራበው ጠግበው እንዲያደር መጸለይ ላይ አስፈላጊ ነው። ነገር ግን እግዚአብሔር አዋቂ ነው አሜን። እስቲ እግዚአብሔር አዋቂ ነው በሎ አሜን። ይህንን መረዳት ባንችልም ግን እናምናለን። እግዚአብሔር አዋቂ ነው። ክብር ለኢየሱስ ይሆን። ሃሌሉያ ሶ ሀሳቤ እንዳሳባችሁ መንገዳችሁ እንደ መንገዴ አይደለም ና ብሎ እንዳለው እግዚአብሔር የእኛ መንገድ ከእሱ መንገድ ጋር አንድ አይደለም። ሰማይ ከፍ እንደሚል አለ አይደለም? እንዲሁ መንገዴ ከመንገዳችሁ፣ ሀሳቤም ከሀሳባችሁ ከፍ ያለ ነው። ግን አንድ ነገር እናውቃለን። ከእግዚአብሔር ሀሳብ ጋር አንድ እንድንሆን እግዚአብሔር አዋቂ ነው ብለን በእሱ እንደገፍ። አሜን። ክብር ለኢየሱስ ይሁን። ለምን የሰው መንገድ የሰው ፍልስፍና ከእግዚአብሔር ያርቀዋል። ወይም በእግዚአብሔር ላይ የምናነሳው ከንቱ ንግግር እግዚአብሔር እናሳዝናለን እንጂ ለእኛ በረከትን አያመጣም ኢዮብን ሁላችን እናውቀዋለን ሲማረር ነው የኖረው አይደለም ግን በመጨረሻው ጊዜ እግዚአብሔር ምን አለው ይሄ ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው አለው እና እግዚአብሔር ለካ መክሯል አስቧል አቅዷል በኢዮብ ህይወት ኢዮብ ግን በሚናገረው ንግግር የእግዚአብሔር ምክር ነበር የሚያጨልመው ሃሌሉያ እግዚአብሔር እዮብን እንዲሞት እንዲጠፋ ነገሩ በመጥፎ ሁኔታ እንዲደመደም አይደለም የፈለገው። እግዚአብሔር አንድ ነገር ሊያሳይ ፈልገዋል፣ የእዮብ አምላክ መሆኑን። አሜን። ክብር ለኢየሱስ። ሲሆን እንደሚክስ እግዚአብሔር አምላክ ምርኮን እንደሚመልስ ሊያሳይ ፈልገዋል። እዮብ ግን የሚያስበው መቸገሩ ነው። ስለዚህ መጨረሻ ላይ እኔ ከንቱ ሰው ነኝ፣ የተናኩ ራሴን ንቃለሁ በአመድ ላይ እቀመጣለሁ በትቢያም በላይ ላይ አደርጋለሁ አለ። እግዚአብሔር ትልቅነቱን ተረዳ። እግዚአብሔር ትልቅ ነው። አሜን። ሐሳብ ይከለከል ዘንድ ከቶ እንዳይቻል ይህንን አወቅኩ አለ። ስለዚህ እግዚአብሔር ሐሳቡ አይከለከለም። አሜን። ያልጠፋ ነው ከእግዚአብሔር ምሕረት፣ ርኅራኄው ማለዳ ማለዳ ታማኝነቱስ አሜን። ክብር ለኢየሱስ ከጌታችን ምን እንማረው? እየሞተ በአባቱ ይደገፍ ነበር። ያን የሚያክል መከራ እየመጣበት ክፉ ነው አባት ያላለም ይደገፍ ነበር። እባክን ቢቻልህ ይችን ጽዋ ከእኔ ትለፍ፣ ግን ያንተ ፍቃድ ይሁን። አሜን። የማንም ፍቃድ ይሁን የእግዚአብሔር ፍቃድ ይሁን። ስለዚህ ከባባድ ነገሮች እንኳን ቢኖሩ በእግዚአብሔር መደገፍን ነው ጌታ ያስተማረን። አሜን። ደግሞ ሊማለድልን በአባቱ ቀኝ አለ። እሱ የሚረዳ ጌታ ነው። አሜን፣ ክብር ለኢየሱስ ይሁን። እግዚአብሔር አምላክ ነገሮችን ሁሉ በጊዜ ውስጥ ነው የሚሰራው፣ በጊዜ ውስጥ ነው የሚከውነው የሚያደርገው። ስለዚህ ይህንን ተረድተን እግዚያ ከእግዚአብሔር ጋር አብረን ለመሄድ መዘጋጀት አለብን ማለት ነው። መዘጋጀት መቻል አለብን። የእግዚአብሔር ጊዜ ፍጹም እንደሆነ መገንዘብ አለብን። ምንም እንኳን አሁን እንዲሆንልን ብንፈልግም የእግዚአብሔር ጊዜ ይሻላል። ዘማሪው እንዳለው የአንተ ኃይል ይበልጣል፣ የአንተ ጊዜ ይበልጣል፣ የአንተ እጅ ይበልጣል፣ የአንተ ዘመን ይበልጣል። ያለ ደጋፊ ያከብራል፣ ያለ አጋዥ ብቻውን ያቆማል። አሜን። በቃ ያከብራል። እሱ ጊዜውን ሲጠብቅ፣ ፍሬውን የጠበቀ በለሱን፣ ጌታውን የጠበቀ ያከብራል፣ ብቻውን ያከብራል። ኢየሱስ ጌታ ነው። ማንን ስጠብቅ? እግዚአብሔርን ስጠብቅ። አይ እኔ ሮጣለው አልፈልግም ብለህ ካልህ ግን ተሰብረ ቆስለ፣ ምናምን በቃ ጌታ ሆይ አታየኝም። ምን ትለዋለህ? እንደገና እሱ ደግሞ የሚል ስማኝ ነው። ክብር ለኢየሱስ ይሁን። መንፈስ ቅዱስ መስማት ይሆንልን ነው። አሜን። ለመሰላችሁ በጣም ሴንሲቲቭ ነው። የእግዚአብሔር ነገር የሰማችሁ ነው፣ በጣም ሴንሲቲቭ ነው። አሁን መጽሐፍ ቅዱስ ላይ አንዳንድ ነገሮች አያስደነግጧቸውም ለምሳሌ ሲዝን እንዴት እንደሚያልፍ ከሰዎች ሳሙኤል ወደ ሳውል መጣ። አላበጅህም፣ እግዚአብሔርን አልሰማህም አለው። አይ እኔ ለመስዋዕት ነው ምናምን ሲለው፣ ታሪኩን ስለምታውቁት ነው። እዛ ውስጥ ማን አልገባም? አይ አላበጅህም። እግዚአብሔር በመስዋዕት እግዚአብሔር ከመስማት ይልቅ እግዚአብሔር በመስዋዕት ደስ የሚለው ይመስላል አለው። መታዘዝ ከመስዋዕት ይቀድማል ፍሪዳ እና የበግን መስዋዕት ከማቅረብ ይልቅ እግዚአብሔር በሚሰሙት ይደሰታል ብሎ ነገር አደለ። ከዛ በኋላ ምን ሆነ? ሳውል ዘመን ሚስ አደረገው፣ ዘመን ሚስ አደረገ እና ሁለቴ ነው የገሰጸው። እና ሳሙኤል ሳውልን ገሶት ሲወጣ ምን አደረገው? ከኔ ጋር ሂድ ብሎ ልብሱን የያዘ ይላል የማንን የሳሙኤል ልብስ ያዘ ይላል ከዛ የሳሙኤል ልብስ ምን ሆነ ተቀደደ ሳሙኤል እንቢ ብሎት ሲሄድ ተቀደደ ከዛ ምን አለው ዞሮውና ዛሬ እግዚአብሔር መንግስትህን ካንተ ቀደዳት አለው ሰውየው በዛ ሞመንት አናዘር ሲዝን ውስጥ ገባ ስለዚህ ከዛ በኋላ ሳውል ስፒሪቹዋል ፖዚሽኑን ለቀዋል ማለት ነው እግዚአብሔር ኪዳኑን ከማጋነ የቀጠለው ከዳዊት ጋር ለጎረቤት ተሰጣታለሁ እና በከዛ በኋላ ከዳዊት ጋር ነው የምታዩት። እግዚአብሔርን ሳውል ጋር እግዚአብሔርን አታገኙም። እግዚአብሔር ጥሎ ሲሄድ ማንገባ እ ዲያብሎስ ሁልጊዜ ብያቸዋለሁ ሲዝን ያለፈው ሰው በጣም አስከፊ ነገር ነው የሚገጥመው። እና ስለ ሲዝን ሳስብ በጣም ያስፈራኛል አንዳንድ ጊዜ ለምሳሌ ጌታ ኢየሱስ ሰላሳ ስምንት አመት ሽባ ወደ ነበረው ሰው መጥቶ ምን አለው? እ? ልትድን ትወዳለህ አለው ከዛ ምን አለው? አይ እኔ ዘመድ የለኝ የሚረዳኝ። ከዛ ምን አለው? ዋው ሲንቀሳቀስ ሌሎች መላኩ ሲያንቀሳቅስ ይገባሉ፣ እኔ ማን ይረዳኛል እና የዛን ሰውዬ ታሪክ ጌታ ኢየሱስ ቀየረለት እና ግን አስቡት መልአኩ ያንን የሴሎ ሟ ምን ያደርጋል? አናውጠው ትሄዳል። ባናወጠው ሰዓት ምን ማድረግ አለብ? ጃምፕ ማድረግ አለብ። ፈውስ ከፈለግ መልአኩ ሲያናውጠው በጣም ሴንሴቲቭ ሆነ። ምን ማድረግ አለብ? ዘለ መግባት አለብ። በቃ ካለፈ፣ ካልገባ ያልፋል። እያለፈኝ ተቸገርኩኝ። ሰላሳ ስምንት ዓመታል። ያቺ ሲዝን በጣም ፒክ ነች። ግልጽ ነው። ለዚህ ነው እነ ሙሴ ረጅም ሰዓት ረጅም ቀናት እግዚአብሔርን ደጅ የሚጠኑት። ለምን? ድምፁን ሚስ ማድረግ አይፈልጉም። አሁን ደመናው የሚነሳ ከሆነ ይነሳሉ አብረው። ደመናው ከቆመ መቆም ነው ያለብህ። ለምን? አይ ደመናው ችግር የለውም በልብቴ አንበሳ ይበልሃል። ደመናው በቆመበት አልቆምክማ ሱሳይዳል ነው ራስን አጠፋ ማለት ነው አልሰማህም፣ ቆም ነው ያለው ደመናው ከቆመ መቆም ያለብህ ደመናው ከሄደ፣ አይ ቀስ ብዬ ደርሳለሁ ብትል እባብ ይነድፋል። ለምን ንደፈኝ ማለት አትችልም። መሄድ ነው ያለብህ። እግዚአብሔር ሲሄድ መሄድ፣ እግዚአብሔር ደግሞ ሲቆም መቆም። እንዲህ ነበር አባቶች የተመሩት። እግዚአብሔር ይርዳን። አሜን። ዛሬ ብዙ ሰው እግዚአብሔርን ስለማይሰማ ነው ለጠላት ጥቃት አልፎ የሚሰጠው፣ የሚጨነግፈው፣ ብዙ ነገር የሚደርስበት እግዚአብሔር ከዚህ ጠብቀን፣ አሜን። እግዚአብሔርን ስንሰማ መቼ ምን ማድረግ እንዳለብን እናውቃለን። ግልጽ ነው። እግዚአብሔርን ስንሰማ ምን በየትኛው ሰዓት ማድረግ እንዳለብን እንገነዘባለን። ስለዚህ ሲዝንን ማወቅ ሲዝንን መረዳት በጣም አስፈላጊ ጉዳይ ነው። እግዚአብሔር ሁላችንን ይርዳን። ሶስት ነገሮችን ነግሬያችሁ ልጨርስ። ሶስት እኖታዎችን ሰ ሲዘንን እንድናውቅ ምን እናድርግ? እነዚህን ሶስት ነገሮች አነሳን ሪኮሜንዴሽን ልሰጣቸዋለሁ ብያቸዋለሁ። የእግዚአብሔር ጊዜ ፍጹም እንደሆነ እንወቅ። በልባችን ዘላለም እግዚአብሔር አስቀምጧል። የእግዚአብሔርን ስራ ና አደራረግ ደግሞ በእኛ እውቀት ማወቅ አንችልም። ስለዚህ በእግዚአብሔር መታመን ብቸኛው ምርጫችን ነው ማለት ነው። ክብር ለኢየሱስ ይሁን። ሁሉን ተረድተን መገንዘብ መረዳትና ማብቃት አንችልም። አንዳንድ ሰው ሁሉን ቻይ እንደሆነ ራሱን ያስባ ነው። ሁሉን ቻይ አይደለህም፣ አይደለሽም። ሁሉን አዋቂም አይደለንም አይደለም። ማናውቃቸው ብዙ ነገሮች አሉ። አሁን በምድር ላይ እንደዚህ ይሆናል፣ ለምን ይሆናል ብሎ ሲጠይቁኝ እኛ ሰው ትንታኔ ውስጥ አልገባሁም። እግዚአብሔር ምንድን ነው? አዋቂ ነው። እኔ መልስ የለኝም ለዚህ መልሱ ያለው ማጋ ነው፣ እግዚአብሔር ጋር ነው፣ እግዚአብሔር ጋር ነው። ነገር ግን አንድ ነገር አውቃለሁ፣ እግዚአብሔር ነገር ሁሉ በጊዜ ውስጥ ውብ አድርጎ እንደሚሰራው ምን አለው? አሜን፣ ክብር ለኢየሱስ ይሁን። እዚህ ቀኖቹ ክፉዎች ናቸውና ዘመኑን ምን አድርጉ፣ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች። እስቲ ሞኝ አቱን በሉት አጠገባቸው ያለውን ሰው የጌታን ፍቃድ ወቅ በሉት። አስተዋይ ሁን፣ ጠቢብ ሁን፣ ዘመን እንዳያልፍ በሉት ግዛው ዘመኑን ዋጀው። አሜን ሃሌሉያ። ሰው ምን እናርግ? ሶስት ነገሮች ነግሬያችሁ ልጨርስ። የመጀመሪያ የእግዚአብሔርን ቃል እናጥና። የእግዚአብሔርን ፍቃድ አንዱ የምናውቀው በቃሉ ነው፣ አይደለም? የጌታን ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች። የእግዚአብሔር ፍቃድ በጎ፣ ደስ የሚያሰኝ ፍጹም የሆነውን የእግዚአብሔር ፍቃድ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይናለም አትምሰሉ አትምሰሉ። ሶ የእግዚአብሔርን ፍቃድ ለማወቅ ምን መሆን አለብን? ቃሉን ማወቅ አለብን። አሜን ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ስናውቅ አያችሁ በእግዚአብሔር መንፈስ ስንመራ ሚሳ እናደርግም ሲዝንን መዋጀት እንችላለን። እንረጋጋለን የሚሰማኝ በእርጋታ ከመከራም ስጋት ያረፋል። ስለዚህ የእግዚአብሔርን ጥበብ ከሰማን የእግዚአብሔርን ድምፅ ምንሰማ ከሆነ ከመስከራ ስጋት እናልፋለን። ሶ የእግዚአብሔርን ፍቃድ እንማር እንወቅ። ሰው አሁን በተለይ በዚህ ዘመን የእግዚአብሔርን ቃል ለማወቅ ስልችት ያለው ዘመን ነው። ይህ ደግሞ ጣ የዲያብሎስ ስራ ነው። የእግዚአብሔርን ፍቃድ ለማወቅ ካል ካል አፔታይት ከሌለ ካልደከምክ ቤተ ክርስቲያን ለመምጣት፣ ቃሉን ለመስማት፣ ቃሉን ለማጥናት ትጋት ከሌለ ሚስ አድርገሃል። በህይወት ዋናውን ነገር ዘመንን መዋጀት አትችልም። ያልፈሃል ዘመን። በምን ተዋጀዋለ? ቃሉ ከሌለ በምን ተዋጀዋለ? እየሰማችሁ ነው ወይ? መቼ መግባት መቼ መውጣት እንዳለብን የሚነግረን ቃሉ ነው። ምን ማድረግ እንዳለብን የሚያሳውቀን ቃሉ ነው። ቃሉን ካላወቅከው በሕይወትህ የእግዚአብሔርን ሐሳብ ማስተናገድ አትችልም። ስለዚህ የእግዚአብሔር ነገር ያልፍሃል ማለት ነው። ስለዚህ ሰሎሞን የሚመክረን ይሄንን ቀድመን የእግዚአብሔርን ሐሳብ እንድንረዳ ከዚህ ከአንዱ መልካምረኛ እንድንማር ይነግረናል። አሜን፣ ክብር ለኢየሱስ ይሁን። ሁለተኛው ጸሎት ነው። እስቲ ጸሎት በሉ አሜን። የሙሴ ጸሎት መዝሙር ዘጠና ቁጥር አስራ ሁለት ላይ ምን ይላል? ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን ይላል። ጥበብን የተሞላ ልብ ይኖረን ዘንድ እድሜያችንን መቁጠር አስተምረን፣ እድሜያችንን መቁጠር አስተምረን ጥበብን የተሞላ ልብ ይኖረን ዘንድ እግዚአብሔር ያስተምረን። አሜን። እግዚአብሔር ይምከረን። እግዚአብሔር አስተዋይ ልቦና ይስጠን። አሜን። በተለይ በዚህ ዘመን ያውቃሉ የሚባሉ ትልቅ ናቸው የሚባሉ ሰዎች በሚያጠፉበት የጌታንን በርቶልናል የምንባል ሰዎች ብርሃን መሆኑን ባቃተን በዚህ ዘመን እግዚአብሔር የሚማር ልብ ይስተን፣ አሜን። ቀኖቻችንን መቁጠር ያስተምረን። ጠቢብ የሆነ ልብ እግዚአብሔር ይስተን። ለዚህ መጸለይ አለብን፣ መጸለይ አለብን። የእግዚአብሔርን ድምፅ እንድናውቅ እግዚአብሔር በሕይወታችን ምን መስራት እንደሚፈልግ እንድንለይ መጸለይ አለብን። ቀኖቻችንን መዋጀት እንድንችል መጸለይ አለብን። ሰራተኛ እንዴት ልስራ መቼ ልስራ ምን ላርግ ብሎ መጸለይ አለበት መቼ ልዘጋጅ አሁን ጊዜ ምን ላርግ ልማር ወይ ግልጽ ነው አንዳንዱ አንዱ አራት ዓመት አምስት ዓመት ተምሮ ምንም አይሰራበት ዌስት ነው ያደርገው ማለት ነው ሶ መቼ ልማር ምን ልማር? ብሎ መጠየቅ ብልሃት ነው። ብልሃት ነው። አይ ሰዎች ያለ እግዚአብሔር ፍቃድ ነው በህይወታቸው የሚጓዙት እንዴ? ከእግዚአብሔር ፍቃድ ውጪ ብዙ ሰው ይጓዛል። ከእግዚአብሔር ሀሳብ ውጪ ብዙ ሰው ይመላለሳል። ታዲያ አንዱ በምድር ላይ ሮሮ የበዛው ለምን ይመስላችኋል? የእግዚአብሔር ፍቃድማ በጎ ነው። ደስ የሚያሰኝ ነው ፍጹም ነው አይደለም እንዴ አይደለም ወይ መጽሐፍ ቅዱስ የእግዚአብሔር በረከት ሰውን ባለጠጋ ታደርጋለች ይልና ሀዘንንም ከእሷ ጋር አትጨምርም ይላል ክብር ለኢየሱስ ይሁን የእግዚአብሔር በረከት ሰው ምን ታደርጋለች እ ባለጠጋ ታደርጋለች ግን ሀዘን ከእሷ ጋር አትጨምርም ሀዘን ያለበት ነገር ሁሉ የእግዚአብሔር አይደለም ግልጽ ነው ሀዘን ያለበት ትዳር፣ ሀዘን ያለበት ስራ፣ ሀዘን ያለበት ይህንን ስል ተፋቱ እያልኩ አይደለም። ኪዳን ነው ጋብቻ። ነገር ግን ሰው ከእግዚአብሔር ፍቃድ ውጪ ሊጓዝ ይችላል። ታዲያ ሀዘኑ ከየት መጣ? ሀዘን አይጨምርም ይላላ የእግዚአብሔር በረከት። ሰው ምን ልማር? ምን ልስራ? እንዴት ልነግድ? ምን ልነግድ? እየሰማችሁ ነው? ቸርች እንኳን፣ ቸርች እንኳን እንዴት ላገልግል፣ የት ላገልግል እግዚአብሔር ይጠየቃል። አሜን ይጠየቃል እግዚአብሔር። ዳዊት ሁለት መቶ ጠቢባን ነበሩት ይላል። አይደለም፣ የይሳኮር ልጆች ነበሩት። ምን የሚያደርግ ምን የሚያደርጉ፣ በዘመኑ የሚገባውን ነገር ያደርግ ዘንድ ዳዊትንና ሹማምንቱን የሚመሩ መኖች ነበሩት። ጠቢባን ነበሩት። ዳዊት ንጉስ ዳዊት፣ አቤት ሺ ዓመት ንገስ። እሺ ምን ላድርግ? አሁን በዚህ በእንትን በኩል ጦርነት ግጠም፣ አሁን ጦርነት እንዳትገጥም፣ አሁን እንደዚህ አድርግ፣ አሁን በዚህ በኩል እንትን ስራ፣ በዚህ በኩል ኢንቨስት አርግ፣ ይሄንን ኢንቨስት አርግ፣ እንደዚህ አርግ የሚሉት ጠቢባን ነበሩት። ሰለሞን ዋይዝ ነበር። ታውቃላችሁ ብዙ መርከቦች ብዙ ሀብት እንደነበረው ይነግረናል። ምን ስለነበረ ጠቢብ ስለነበረ፣ ምን ማድረግ እንዳለበት ስለሚያውቅ የምድር ነገስታት ወደ ሰለሞን ይሳቡ ነበረ። ሊያዩት ይጓጉ ነበረ አይደለም? ያው ከምድራችንም እንደሄደችው ንግስታችን። ሶ ጊዜን ማወቅ ዘመንን ማወቅ በጣም አስፈላጊ ነው። መጸለይ ምን ላድርግ መንፈስ ቅዱስ? ምንድን ነው የምትፈልገው? ምን እንዳደርግ ነው የምፈልገው? ጸልይ። ስማ ተው ካለ ውስጥህን ሰላም ካልተሰማ በጣም የሚጎረበጠ ነገር ካለ፣ በቃ እኔ አይ በቃ ይቅርብኝ ብለህ ቁጭ በል። እግዚአብሔር ይናገራል። እግዚአብሔር ምን ይላል? ይናገራል። እግዚአብሔርን ስንሰማ እግዚአብሔር ይናገረናል። እግዚአብሔር ድምፁን ያሰማናል። እግዚአብሔርን የምንሰማ ሰዎች ያድርገን። አሜን። ለዚህ ነው እንግዲህ የምንጸልየው። አንዳንድ ሰዎች መጸለይ ቀልድም ይመስላቸዋል። ኖ ኖ ኖ! ጸሎት ላይፍ ነው፣ ላይፍ ነው። ተጨማሪም ጉዳይ አይደለም፣ ዋና ጉዳይ ነው፣ ዋና ጉዳይ ነው። አንድ ወዳጅ ነበረኝ በፊት ስንጸልይ፣ እሱ ረጅም ሰዓት ነው የሚጸልየው ልምዱና ማለት በጣም ጥሩ። እግዚአብሔር ጸጋን ይሰጣል አይደለም። እና ጠዋት ገብተን ምናምን አንዳንዴ መሳዘሎን የሚመሽበት ጊዜ ያለ፣ ግን ደስ የሚለኝ ድምፅ ሰምተን ነው የምንወጣው። አሜን። ሰምተን ነው እንወጣው ወይ ራዕይ አይተን ወይ ድምፅ ሰምተን፣ ዝም ብለን ተንበርክከን አንወጣም። የሆነ ነገር ከጌታ ይዘን እንወጣለን። አሜን ይግድ ለእኛ ጉዳይ ላይ ሆን ይችላል እግዚአብሔር የሚናገረው ስለ ብራዚል ሊሆን ይችላል የሚያጸልየን ግልጽ ነው ግን ከጌታ ጋር ነን የሚፈልገውን ፍቃዱን አድርገናል የሰማችሁኝ ነው ወይ እግዚአብሔርን የምንሰማ ያርገን አሜን ስለዚህ ነው ምንጸልየው ምን ላድርግ እንዴት ልጸልይ ስለምን ልጸልይ አሁን ያንተን ጉዳይ ተውና ስለ እህት ገሌ ጸልይ ሌለ ይችላል መንፈስ ቅዱስ ስለ ገሌ ወንድም ገሌ ቃትልኝ ሌለ ይችላል አይ ብላ አንተ ዝም ብለ በራሰ እንት የምትሄድ ከሆነ ድካም ነው፣ ጉንጭ አልፋ ነው የሚሆነው። አያችሁ፣ ለሱ በመጸለይ ይሆናል ያንተ ነገር የሚመለሰው። መንፈስ ቅዱስ የእግዚአብሔርን ነገር በሙሉ ያውቃል። እግዚአብሔር ነው እሱ። ስለዚህ ይመክረናል፣ ይነግረናል። አሜን። ስለዚህ በመንፈስ ቅዱስ ሀሳብ ምሪት መመላለስ ይሆንልን። መጸለይ ሌላኛው ጉዳይ ነው። ሶስተኛውና እና የመጨረሻው የእግዚአብሔርን ሀሳብ የጊዜውን ሀሳብ አውቀ እንድንመላለስ። እግዚአብሔር ደግሞ ሌላኛው የሚያደርገው መልእክተኞችን ይልካል። መልእክተኞችን ምን ያደርጋል? ይልካል። እግዚአብሔር ነቢያትን አገልጋዮችን ይልካል። በባሪያዎቹ በኩል እግዚአብሔር ምን ያደርጋል? ይናገረናል። አሜን። ግራ በተጋብ ጌታ ሆይ አሁን ምን ላድርግ ብለን በምንጨነቅበት ጊዜ እግዚአብሔር መልእክትን ይሰጠናል እንዲሁም ብዙ ጊዜ እግዚአብሔር የሚልከው ነገሮች ከመሆናቸው በፊት ነው ነገሮች ከሆኑ በኋላ ነቢይ ስለሚበዛ ማለት ነው አይደል ደመናን አይቶ ትንቢት መናገር ሁሉን ይችላል እንዳለው ዘማሪው ማለት ነው ሰው ነገሩ ሳይሆን ማለት ነው እንደነዛ ኮከብ ቆጣሪዎች በቃ አይተዋል መርቷቸዋል ተወልደዋል አሉ እርግጠኛ ናቸው። አላወቀችም እኮ ይሁዳ ዲፕ ስሪፕ ውስጥ ነው ያሉት። አዳኝ ተወልዶ የዓለም መድህን ተወልዶ እግዚአብሔር ሰው ሆኖ አብሮ አድሮ አያውቁም እነሱ። ምንም ኢግኖራንት ናቸው። እረ በኢየሱስም! እግዚአብሔር ይጠብቀን፣ እግዚአብሔር አይለፈን። መንፈሳዊ ነገር ሞኝነት አይውንብን፣ አይቅለልብን። በኢየሱስም አሜን። እግዚአብሔር ይናገራል። እግዚአብሔር ይናገራል። እግዚአብሔር ድምፅ አለው። ሰዎች አሉት። የግድ ነቢያቶች ብቻ መሆን የለባቸውም። የግድ ነቢያቶች ብቻ መሆን የለባቸውም። እግዚአብሔር አንዳንዴ ሰዎችን ሊልክብልን ይችላል። መስማት። መልእክቴን ሳጠቃልል ቅዱሳን በእግዚአብሔር ላይ መደገፍን እንማር። አሜን። ጎዶሎን እሱ ሊሞላው እንደሚችል እርግጠኛ እንሆን ነው የእኛን ሊሚቴሽን እሱ ሊሞላው ሊደፍነው የሚችለው እሱ ብቻ ነው። አንተ ታውቃለህ፣ ብቻ በጊዜው ነገሬን ውብ አድርገህ ትሰራለህ። አሜን። አንዳንድ ነገሮች የምናያቸው ነገሮች ትርጉም ላይሰጡን ይችላሉ ግን አንተ ታውቃለህ፣ በአንተ ጥበብ እታመናለሁ። ጠቢብ እንድንሆን እግዚአብሔር ያስተምረን። አሜን። ወቅቶችን መለየት እንድንችል እግዚአብሔር ያስተምረን። ጊዜን መዋጀት እንድንችል እግዚአብሔር ዓይኖቻችንን ይክፈት። አሜን። በእግዚአብሔር ላይ ያረፈ ሕይወት እንዲኖረን እሱን እየሰማን እንድንጓዝ እግዚአብሔር ይርዳን። የእግዚአብሔር ድምፅ በጎቼ ድምፅን ይሰማሉ ብለዋልና፣ የጌታ ድምፅ ይብዛልን። ልባችን ለዚህ ይዘጋጅ፣ ከሱ ለመስማት እንዘጋጅ። ከሱ በሰማን ጊዜ እንበረታለን። አሜን። ዳዊት ጺቅላግ ላይ ሁሉ ነገር አጥቶ ሁሉ ነገር ተወስዶበት ተማርኮበት ልቡን አበርትቶ እግዚአብሔርን ስለሰማ ምርኮን አስመለሰ። ስለዚህ እግዚአብሔርን መስማት አያችሁ ምርኳችንን ያስመልስልናል። በሚያሳዝን ጊዜ እንኳን በጌታ እንድናርፍና የእግዚአብሔርን በረከት እንድንቀበል የእግዚአብሔርን ማዳን እንድናይ ያስችለናል። አሜን። ስለዚህ እግዚአብሔር ባዘጋጀልን ብርሃን እንድንኖር እግዚአብሔር ይርዳን። አሜን።